አቢገር ክፋት እንደቀጠለ ይገኛል። አቢገር ዳጣን ከቤት አባረረቻት። ውሃ ምግብ አልበላም ብላ ቤቱን በሙሉ እረበሸችው። ወይዘሮ ማርታ እጅጉን በአቢገር ተናደደች። ቆያንቺ ምን አይነቲቱ አረመኔ ጨካኝ ልጅ ነሽ? ከምኑ አፈር ነው ያመጣሁሽ? ብላ እጅጉን ተናደደችባት። ሰላም ሰላምዬ ለናቲ ከዚህ በኋላ እዚህ ቤት የምቆይበት ምንም ምክንያት የለኝም። እኔም ለወጣ ነው ብላ ነገረችው። ናታን እጅግ ደነገጠ። ቆይ ሰላምዬ፣ ምን እያልሽ ነው? በባለፈው አልሄድም፣ አሁን ደግሞ ሊሄድ ነው። ሁለ ልብ እኮ አደረግሽኝ፣ ግራ አጋባሽኝ። ምንድን ነው ነገር? ኮኮ ዳጣ ሂዳለች፣ ስለዚህ እዚህ ቤት ያለው ሰላም የምሬ ነው። ምልክ እየቀዘቀዘ ነው። እስኪ ቤቱን ተመልከተው፣ ወህኒ ቤት እኮ ሆኗል ብላ አለችው። አቶ ደረጀ አቶ ደረጀ የዳጣን መጥፋት ሲሰማ እጅጉን ተናደደ። ቤቱን በአንድ እግሩ አቆመው። ቆይ ማርታ፣ ብለሽ ብለሽ ቢያንስ አንቺ እያለሽ እንዴት ነው ልጆቹ እስ በራሳቸው ተጣልተው ይባስ ብላ እስከምትሄድ ድረስ ዝም ያልሽው? ይህንን ካንቺ አልጠብቅም ነበር ብሎ ተናደደባት። እባክህ ደሬ ተረጋጋና ሁሉንም ነገር ላስረዳህ እያለች ብትለምነውም አይ ዳጣ ጋ መደወል አለብኝ ብሎ ዳጣ ጋ ደወለላት። እኔ እምልሽ፣ ቆይ ለምንድን ነው ግን ጭራሽ ቤቱን ተተሽ ሄድሽው? በቃ ይሄን ያህል ነው ማለት ነው ያንቺ ጥንካሬ? ገና እኮ ብዙ ፈተናዎች የምትጋፈጫቸው አለ ብሎ ሲላት፣ አይ አባዬ በቃ አሁንስ፣ ነገ ዛሬ ታንዴ ሁለቴ ይሻላል ብዬ ሁሉን ነገር ታግሻለሁ። ነገር ግን እኔ ዘረቢስ አይደለሁም። በቃ ይበቃል። ከዚህ በኋላ ያንተ እቃቃ ጨዋታና ያንተ አስር ቀን ሃያ ቀን እኔ መሮኛል። ስለዚህ አባዬ ከዚህ በኋላ በቃ ትደውልልኝ የድሮ ብቸኝነቴ ይሻለኛል፣ ብላ ዳጣ እድጉ እጅጉን አመረረች። ደረጀ እጅጉን ተናደደ። ስርዓቷን ነው ማስይዛት። እኔ ደረጀ ማን እንደሆንኩኝ ገና አላሳየኋትም። አቢገር በጣም ጠግባለች። እንክንክ ብለን ሁላችንም አጥግበናታል። ማርታ ብቻ አሁን ስለጨለመ ነገ በጠዋት እኔ ራሴ እንደምፈልጋት ንገሪያት። ከዛም በኋላ በርበሬ አጥኜ ገና ካሁኑ ኮትኩቼ እንደምሰራት ቃል ገባልሻለሁ ብሎ ቤቱን ጥሎ ወጣ። ተው ደሬተው ብትለውም እንኳ በቃ ማርታ፣ በአሁኑ በአንቺም ስለተናደርኩብሽ ምንም ማለት አልችልም፣ ነገር ግን አሁን መሄድ አለብኝ ብሎ ደረጀ ቤቱን ለቆ ሲወጣ ሰላም አየችው። ወይ ጉድ በቃ ይሄ ሰውዬ ግን ለዳጣ ያለው ቦታ እጅጉን ይለያል እኔም ለዳጣ ያለኝ ቦታ ልክ እንደናት ነው ግራ ተገባሁ እኮ ቆይ ግን ለዳጣ የሚሰማኝ ስሜት ምን አይነት ስሜት ነው እያለች እሷም ግራ ገባት ሰላም ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደና ነኝ። ለዚ ቻናል አደስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ወይዘሮ ማርታ ወይዘሮ ማርታ እኔ እምልሽ ነይ እስኪ ዳጣ ብላ ከጠራቻት በኋላ ቁጭ በይ፣ ኧረ ትዬ ችግር የለውም ጣጣ የለውም እኔ እዚህ ይቆማለሁኝ ብላ አለቻት። እኔ እምልሽ አንድ ጥያቄ ልጠይቅሽ፣ የአባትሽ ስም ግን ማን ነው ብላ ስትል እኔ እንጃ፣ ተወናበደች። ቆይ ምን ነው የአባትሽን ስም ጭራሽ አታውቂውም እንዴ? ምንድን ነው ግራ ገባኝ እኮ ብላ አለች። አይ እንደዛ ማለት አይደለም። እና ታዲያ ምንድን ነው በቃ ያው እኔ አባቴን ምን? አባትሽን በአካል አታውቂውም ማለት ነው? አው በአካል አላውቀውም አባቴን፣ ነገር ግን ስሙን ብቻ ስሙን ብቻ ነው የማውቀው። ያ ማለት እንግሊዘኛች ማለት ነው። እሺ፣ ለማንኛውም ሂጅና አቢገሬን ጥሪያት ብላ ስትል፣ እሺ ትዬ እስታዬ ብላ ወጣች። አቢገሬ ሳሎን ላይ ቁጭ ብላ ስልኳን እያየች ነበረ። ከዛ ዝም ብላ ቁማ ቁማ፣ ዳጣ እኔ ምልሽ ምን እያደረግሽ ነው እላዬ ላይ ቁመሽ ብላ ስትል፣ ትሰሚኛለሽ አቢገር፣ የእውነት እኔ ያሰብኩትን አስበሽ ከሆነ መፈጠርሽን እንድትጠይኚ የማደርግሽ እና ባታስቢው ይሻልሻል ብላ ስትል፣ አንቺ ምን አስበሻል? እኔ ደግሞ ምን አስቤያለሁኝ? ስለዚህ ምንም ስላላሰብኩኝ እምትፈሪው ነገር የለሽም ብላለቻት። አይ እኔ ምንም የምፈራው ነገር የለኝም። ነገር ግን አንቺ እንዳታፍሪ እንጂ ብላ አለቻት። ከዛ አቢገር ወደ እናቷ ክፍል ሄደች። እማዬ እንዴት ነው ዲኤንኤ ውን አየሽው ብላ ስትላት ምን ማለት ነው ንገርኛ። ቆይ እኔ ምልሽ አንድ ጥያቄ ልጠይቅሽ። አቢገር ጠይቅኝ እማዬ፣ ምን ችግር አለው። እንደት እንዴት አድርገሽ እንዴት አድርገሽ ነው ምርመራውን ያካሄድሽው ብላ ጠየቀቻት። አባዬ በባለፈው ፂሙን ሲላጫል ነበር? እሺ ከዛ ላይ የእሱን ጸጉር አነሳሁኝ። ዳጣ ደግሞ ባለፈው ጸጉሯን ሽንትንት ቤት ጸጉሯን እያበጠረች ነበር። እናስ እናማ የሁለቱን ጸጉር እጅህጄ አስመረመርኩት። እናሁን አየሽው አላየሽው። እኔ ምልሽ አቢገር፣ ወይ ማዬ፣ መጀመሪያ ግን አንቺ አንድ ጥያቄ ልጠይቅሽ። ጠይቅኝ ማዬ፣ ምን ነው ጥያቄው እንደጋገምሽ ውሳ ቆይ እኔና አባትሽ እንበልና ዳጣ የአባትሽ ልጅ ናት እንበል። ከዛም በኋላ እንዴ እናት እንዴ እንበል ነው ያልኩሽ። ከዛ አባትሽ በእኔ ላይ ማቅጦ ማለቴ በእኔ ላይ ደርቦ፣ ከዛስ እኔ ምን አይነት ስሜት ይሰማኛል? የእውነት አብረን የምንኖር ይመስልሻል? አላቅም ማየ። እኔ እንደሱን እንዴት ላስብ እችላለሁ? ከዛም በኋላ እኔ ፍቺ ጠይቅና ንብረቱ በሙሉ ይከፋፈላል። ከዛ እናንተም ደግሞ ወይ አባት ምረጡ ወይ እናት ምረጡ ትባላላችሁ። ከዛ እናትም ብትመርጡ አባት ይናፍቃል፣ አባታችሁን ትናፍቃላችሁ። አባታችሁን ብትመርጡ እናታችሁን ትናፍቃላችሁ። ይህን ነገር ካይኩሌት ሳታደርጊ ነው ማለት ነው። ዝም ብለሽ በጭፍ ነው ያደረግሽው። አረማዬ እኔ እሱን ነገር አላደረግኩም። በቃ ማሰብም አልችልም። አየሽ ለወደፊቱ ግን ነገሮችን ስታደርጊ ከኋላ ከፊት ምን ይዞ መዘዝ ምን ይዞ ይመጣል ብለሽ ነው። ለማንኛውም ምኔ ባንቺ በጣም ነው ያፈርኩት። ይህን ያህል መቀየልሽ፣ ይህን ያህል እንደዚህ ማድረግሽ በጣም ያሳፍራል። እና ይህን ነገር አባትሽ ቢሰማና እንዲሁም ደግሞ ዳጣ ብትሰማ እጅጉን ታዝነብሻለች። እንዲህ ግን ግን ማዬ እንኳንም እህቴ ያልሆነች አይ እህትሽ ብትሆን አግኝተሻት ነው በጣም ጥሩ ልጅ እኮ ናት የዋህ ጥሩ ልጅ፣ እንዲሁም ደግሞ እንኳ ብዙ ነገር ተናግረሻት፣ እሷ ግን ምንም ነገር አልተናገረችም። አይሽ የእሷ መልካምነትና የእሷ ቅንነት እጅጉን ይለያል ብላ ስትላት፣ እሽ ማዬ በቃ አሁን ተይኝና ሂጄ አሁን መውጣት አለብኝ ብላ ወጣች። እጅጉን ደስ አላት። ከዛም በኋላ ሳሎን ላይ ሮል ላይ ጉብ ብላ ዝም ብላ ስልኳን እያየች። በሌላ በኩል ደግሞ ዳጣ ወደ ናታን ክፍል ሄደችና፣ እኔ እኔም ምልህ ናታን። ነይዝ፣ ቁጭ በይ ዳጣ። ኧረ በፍጹም እሱ ጋር አልመጣም። አንድ ጥያቄ ልጠይቀህ። እሺ። እናትና አባትህን አታውቅም? ልበል። ምን አይነት ጥያቄ ነው? ልበል እኮ ነው ያልኩ። ምን ሆነህ ነው ናታን? እሺ፣ ያው የዛሬው ጥያቄዎች ደግሞ በጣም ግራ የሚያጋባ ነው። ምንም ግራ አያጋባም። እኔ ልጠይቀህ፣ አንተ መልስልኝ። እሺ፣ ንገርኛ ከዛም በኋላ እናትህን ነው የምትፈልገው መጀመሪያ ወይስ አባትህን? ጥያቄው ቢከብድም እንኳ እናቴን ነው፣ ምክንያቱም እናቴን የአባቴን ትክክለኛ ማንነቱን ታውቃለች። እንዴ አባትስ አያውቅም እንዴ? እንግዲህ ይኸውልሽ ዳጣ፣ አሁን አንቺ ምረጥ ብለሽ አይደል እንደ ጠየቅሽኝ፣ ስለዚህ እኔ መጀመሪያ የምመርጠው እናቴን ነው። ከዛ የእናቴ የሁሉንም ቁልፍ ይዛልኛለች ማለት ነው። እንደዛ ከሆነ ጥሩ። በቃ መሄድ አለብኝ ቻው ብላ ውስጥ ከሄደች በኋላ ናታን ጥያቄ ሆነበት። ቆይ ደግሞ ብላ ብላ ስለ እናትና እንዲሁም ስለ አባት ለምን ጠየቀችኝ? ዳጣ ያው ከባድ ችግር ውስጥ እንደሆነች በደንብ አውቃለሁ፣ ግን ያ ችግር ምንድን ነው ዳጣ ምንድን ነው? በውስጥ ሸያሹ እያለ ዝም አለ። ከዛ የት ሂደሽ ነበረ ብላ ስትላት፣ እባክሽ አቢገር ዝም በይኝ እስኪ የትም አልሄድኩ። እንዴ እናታን ክፍል ሂደሽ ነው? ኧረ በቃሽ፣ አሁንስ። ናታን ናታን በቃ እስኪ አትጨቃጨቀኝ። እኔ ትችልሽ የለ። እኔ ሲጀመር ከናታን ጋር ከወንድምነት የዘለለ ከጨዋታ የዘለለ ምን አይነት ነገር አለኝና ነው? ባይኖርሽ ነው የሚሻለው ምናምን እያለች በጣም ተሳደበች። ጭራሽ ትናንትና መተሽ ይሄ የገዛሹ ይሄ አባዬ የገዛልሽ ልብስ እኮ ነው። አረባክሽ ተረጋጊ፣ እባክሽ ትሰምኛለሽ ግን የእውነቴን ነው ምልሽ። በጣም እያከበርኩሽ ነው፣ እንዲሁም ደግሞ ቤቱን እነትዬን ስለማከብር ምንም ነገር አልተናገርኩሽም። በጣምም ታግሸሻለሁ። አይ እንግዲህ በቃሽ፣ አንቺ ወፍ ዘራሽ ብላ ስትል ትሰሚኛለሽ፣ እውነቴን ነው፣ ነገ ይጸጽትሻል። በዚህ በተናገርሽው ነገር ይጸጽትሻል። ይሄ ቤት አይደል የፈለግሽው? ይሄው ቤቱን ትቸልሽ እወጣለሁኝ ብላ እያለቀሰች ወጣች። ውሃና እንዲሁም ምጥን ውጭ ላይ አግኝታቸው በቃቸው ከዚህ በኋላ አልመጣም ብላ ስትል እቅፍ አድርጋ ውሃ በፍጹም ዳጣ አንቺማ ትተሽኝ አትሄጂም እያለች አለቀሰች። እባክሽ ተይኝ፣ ተፋችኝ እባክሽ ብትላትም ውሃ ግን በፍጹም ትቼሽ አልሄድም ብላለች። እንደዛ ከሆነ እኔ ኬክ ልጋብዝሽ ብላ ስትል እኔ ኬክ ምንም አልፈልግም አለች አለችና ምጥን ታዲያ ኬክን አርጎ እየጋበዘችን እኮ እንድትቀር እናባብላታለን ብላ ይዛ ሄዳ ከጋበዘቻቸው በኋላ በቃ በፍጹም ልትረጋጋ አልቻለችም። ከዛ ውሃም ወደ ቤት ተመልሳ ምግብም አልበላም፣ በቃ ዳጣ ምሳዬን ጋብዛኛለች ብላ አረባክሽ፣ ሁለት ቀንሽ እኮ ምግብ ከበላሽ ነገርኳችሁ ዳጣ ካልመጣች አልበላም ብላ ስትል እማዬ ታያት፣ ነገ ሲሞ ደግሞ ዳት ወይም ሌሊት ላይ ተነስታ ትበላለች። እንደውም የዚህ ሁሉ መንስኤ አንቺ ነሽ እሺ አንቺ ነሽ ዳጣን ከቤት ያባረርሽው፣ ስትል ትሰሚኛለሽ? አባዬ ፊት ስለኔ አንድ ነገር ታወሪና ወይም ስለ ዳጣ እገልሻለሁ። ኧረ እባክሽ እየተባባሉ ሲሉ፣ ወይዘሮ ማርታ ኧረ እባካችሁ እናንተ ልጆች ተው ተው ብያለሁ። ቆይ እናንተ ትልቅ ሰው አይደላችሁ እንዴ? ለምንድን ነው የምትያያዙት? እና ደግሞ አቢገር ባንቺ ምክንያት መሆኑን እንዳዘነጊ። ቆይ የምንድን መቅጠፍጠፍ ነው? ጭራሽ ውሸትም ጀምረሻል ማለት ነው። ውይ እማዬ ደግሞ አይ ትሰሚኛለሽ እማዬ ደግሞ ማለቱን ታዩ እና ደግሞ እኔ ትክክል ነኝ፣ አንቺ ነሽ የተሳሳትሽው፣ በጣም ታሳፍሪያለሽ ብላ ስትላት ተነስታ ሄደች። እማዬ ግን ዳጣ አትመጣም እንዴ ብላ ስትል ውሃ አሁን ምግብ መብላት አለብሽ፣ ነገ ምናልባት ልትመጣ ትችላለች አለኝ። እማዬ ውሃ እኮ በጣም ጥሩ ናት፣ እና ደግሞ ያለችኝ ከዚህ በኋላ አልመጣም፣ ነገር ግን ትምህርት ቤት የሚያስቸግሩሽ ከሆነ ጥሪኝ፣ እየመጣሁ በውጭ አገኝሻለሁኝ ብላኛለች አለች። ሰላምዬ ሰላምዬ፣ ትክዝ ብላ ወደ ናታን ክፍል ሄደች እና አልጋህላን ጥፍልህ ብላ ስትለው፣ አረ ተይው፣ እኔ ራስ ያነጥፋለሁ። ግን ምን ሆነሽ ነው? ዳጣ እኮ ሄደች። ምን? ስለምንድን ነው የምታወሪው፣ ሰላምዬ? አዎ፣ አው መሆኑ መቼም ያች አቢገር ናት አይደል? አው ከአቢገር ጋር ተጣልታ በቃኝ፣ አሁንስ ስ ማርም ሲበዛ ይመራል፣ ጨውም ሲበዛ ይመራል ብላ ጥላ ሄደች። ወይኔ ጉዴ! ግን እኮ ጋሼ ሲመጣ በጣም ይደብረዋል። በዛ ላይ እኔንም ቸዋላለችኝም። አዎ እኔንም ቸዋላለችኝም እኮ ብቻ ግን ውሃ ምግብም አልበላም አልጠጣምም ብላለች ብላ ስትልም፣ እኔም ለመሄድ አስቤያለሁ። ምን? አዎ ከዚህ በኋላ የምቀመጥበት ምንም አይነት ምክንያት የለኝም ብላ አለች። ወይኔ ጉዴ! በቃ ቤቱ እንዳለ በአንድ እግሩ ሊቆም ነው ማለት ነው ገና ካሁኑ ቤቱ እንዴት እንደቀዘቀዘ እያለ ናታን ብቻውን ማሰብ ጀመረ። ውድ የህያ ቤት ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን።